እንደምን አደራችሁ፣ እንደምን አደራችሁ፣ እንደምን አደራችሁ። በሰላም አሳድሮ እግዚአብሔር እዚች ላገናኘን ለሉል እግዚአብሔር ለእርሱ ክብርና ምስጋና ይሁንለት። እንግዲህ የእግዚአብሔርን ቃል በማይበዛ መልኩ ለተወሰነ ሰዓት አባቴ ያዘው ነው እንጂ ከሳቸው በላይ መናገር አቅምና ስልጣን የለኝም። ስልጣን የእግዚአብሔር ነው፣ አይደለም? አዎ። ስለዚህ የእግዚአብሔርን ቃል መጽሐፍ ቅዱሳዊ ስብከት እሱን እንደ እግዚአብሔር ፈቃድ እናገራለሁኝ። ለእናንተ ደግሞ የሚሰማ ጆሮና የሚያስተውል ልቦና ይስጣችሁ፣ ለሁላችንም ይስጠን። አሜን። እንግዲህ አሁን መንፈስ ቅዱስ ያዘዘኝ የማቴዎስ ወንጌል ምዕራፍ 13 ቁጥር አንድ ጀምሮ ነው ማነብላችሁ ለብዙ አመት እግዚአብሔር ፈቅዶ ለብዙ ጊዜ ለብዙ ዘመናት ኢትዮጵያን ዙሬ ሰብቻለሁኝ እንደ እግዚአብሔር ፈቃድ ነው የምለው ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ያለውን ቃል አነብላቸዋለሁኝ እኔም እንዳስተውል እናንተም እንድታስተውሉ መድሃን ያለም ይርዳል አኑ የሁላችን እዚህ የመጣ ነው ለመዳን ስለሆነ ነው ነው አይደለም ጠንከር ብለን ጸበሉን በመጠመቅ ደከመን ሰለችን ሳንል አውፀበሉን እየጠጣን ብንድን መልካም ነውእና ማቴዎስ ምዕራፍ ቁጥር እንጀምረው ምንድን ነው የሚለው አምላካችን ኢየሱስ ክርስቶስ ከባሕር ወጥቶ በወደቡ ተቀመጠ ነው የሚለው ከታንኳ ወርዶም ሊል ይችላል በዚያን ሰዓት ህዝቡ በወደቡ ተሰበሰቡ ይላል በምሳሌ ማስተማራቸው በምን አስተማራቸው በምሳሌ ማስተማራቸው እንዲህ ሲል እነሆ ዘሪ ሊዘራ ወጣ እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ። ይህን ምዕራፍ የፈለግኩት እውነት ላቸዋለውኝ ቅዱስ ሚካኤል ጸበሉን ክንፉን ዘርግቶ ሲባርከው ስላየው ነው። ለማስመሰል፣ ለከንቱ ውዳሴ ጻድቅ ለመምሰል አይደለም። ለሌሎችም ንገሯቸው። አዚህ በፊትም ብቅ በየህ እጃለሁ ብዙ ጊዜ ባልመጣም እና እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ ይላል። የሰማይ ወፎችን መጥተው በሉት ይላል። ሌላውም ጥልቅ መሬት በሌለው ላይ በጭንጫ ላይ ወደቀ ይላል። ዝናብ በዘነበ ጊዜ ወዲያውኑ በቀለ፣ ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ ይላል። ሌላውም በእሾህ መካከል ወደቀ፣ እሾሁም ወጣና አነቀው። ሌላውም ደግሞ በመልካም መሬት ወደቀ፣ አንዱ መቶ አንዱ ሰላሳ አንዱ ስልሳ ፍሬ የሰጠ ይላል። ይህንም የሚነግራቸው የሚያስተምራችን አምላካቸው ኢየሱስ ክርስቶስ ለደቀ መዛሙርቱ ለአስራ ሁለት ሐዋርያት ነው መላላቸው። ከዚህ ቀጥሎም ዘወ እንሰሚያ ለይስማ፣ ጆሮ ያለው ሰው ቢኖር መስማትን ይስማ ማለት ነው። እስቲ ከኔ ጋር በሉ፣ ጆሮ ያለው ሰው ቢኖር መስማትን ይስማ። ጆሮአችን እግዚአብሔር ያዘጋጀው ለመስማት ነው፣ ልቦናችን ደግሞ ለማስተዋል ነው። መጽሐፍ ቅዱስን እንድታጠኑ ብዬ ነው ለማንበብ የተገደድኩት? መጽሐፍ ቅዱሳችን ተራሱ ነው፣ እንዳይቀር ተረት ተረት የሚያወሩ ብዙዎች ናቸው። ከዚያ ደቀ መዛሙርቱ ስለምን በምሳሌ ተነግራቸኋለሁ ብለው ጠየቁት። ማንን? ክርስቶስን? ክርስቶስን። አዎ፣ መስማትን ትሰማላችሁ አትመለከቱም መስማትን ተሰማላችሁ አታስተውሉም ማየትን ታላቸው አትመለከቱም በአይናቸው እንዳያዩ በጆሮቸው እንዳይሰሙ በልባቸው እንዳያስተውሉ የዚህ ህዝብ ልብ ደንድኗል ጆሮቸውም ደንቁሯል የሚለው የኢሳይያስ ትንቢት በእነርሱ ዘንድ ይፈጸማል አላቸው ለምን ለማይሰሙት ሰምተውም ለማያስተውሉት ደቀ መዛሙርቱን ግን እናንተ ግን መስማትን ስለምትሰሙ ማስተዋልን ስለምታስተውሉ ብፁዓናችሁ አላችሁ። ምናችሁ አላችሁ? ብፁዓናችሁ ማለት የተመሰገናችሁ ናችሁ ማለት ነው። ብፁዓናችሁ ማለት የተመሰገናችሁ ናችሁ ነይ አለ ክርስቶስ። በእኔ ዘንድ የተመሰገናችሁ ናችሁ። ሰው በሰው ዘንድ ሊመሰግን ይችላል አይደለም። እሱ ግን በራሱ አንደበት በእኔ የተመሰገናችሁ ናችሁ ማለት ነው። አይኖቻችሁ ስለሚያዩ፣ ጆሮአችሁ ስለሚሰው፣ ልቡናችሁም ደግሞ ስለሚያስተውል ብጽዋ ናቸው እነርሱ ግን እያዩ ስለማያዩ፣ እየሰሙን ስለማያስተውሉ ነገር ሁሉ በምሳሌ ይሆንባቸዋል ያለው የንብዩ የሳያስ ትንቢት ይፈጸምባቸዋል አለት። እንግዲህ እናቴልሽ እኔም ሆነ እናንተ ቃሉን ካመንበት ማስተዋል፣ ሰምተንም ደግሞ መልካም ፍሬ ማፍራት አይሻልም? አይሻልም? ስንታመም ጸበል ቦታ ብቻ መሮጡ ወይም ደግሞ መሰብሰቡ አደለም፣ ስለ እውነት ከተነጋገርነ ማለት ነው። ቃሉን እንመንበት እንድናምንበት ነው ምሳሌ የተሰጠ ስናምንበት ያድነናል አይደለም አትጠራጠሩ ጥርጥርም ከልባቸው አወጣሉት ይህን ቃሉን ስናምንበት ቃሉን አምነንበት ስንኖርበት ፍሬ እናፈራለን ማለት ነው አዎ ከዚያ ቀጥሎ ምን አላቸው እነሆ የዘሪውን ምሳሌ ስሙ ይላል የምኑ ምሳሌ የምኑ ምሳሌ የዘሩን ምሳሌ ስሟላቸው፣ የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል በልቡ የተዘራውን ይነጥቃል አለ። ይሄ በመንገድ ዳር ይወደቅ ነው፣ እየተረጎመው እዚያው ያስተማረ። ዝም ብለን በልምድ እየኖርንበት ነው እንጂ ክርስቶስ በሚገባ እየተረጎመ ያስተምሮናል። ይሄ በመንገድ ዳር ይወደቀው ነው። ቃሉን ሰምተን መልካም ፍሬ እንደናፈራ የሚከለክለን ማን ነው? ሰይጣን ስለሆነ ነው በልባችን ውስጥ የት ደካማ ስጋችንን ምክንያት አድርጎ መልካም ፍሬ አፍርተን ለመንግስቱ እንዳንበቃ እንቅፋት የሚሆንን ማን ነው? ጥንተ ጠላታችን ክርስቶስን በመስቀል ላይ ሰቅሎ የገደለው ዲያብሎስ ነው አይደለም? እሱ መልካም ፍሬ እንድናፈራ አይፈልግም። ቀና፣ በጎ፣ ጻድቅ እንድንሆን አይፈልግም። መልካም ሰዎች እንድንሆን አይፈልግም። በዚህ በኃላፊው ነገር ብቻ ልባችን ተማርኮ ከእግዚአብሔር ጋር እንድንጣላ እንድንርቅ ነው የሚፈልገው። ይሄ በመንገድ ዳር የወደቀው ዘር ነው። በሚገባን ቋንቋ አምነንበት ቃሉ እንድንድንበት ነው እንደዚህ ያለው እንግዲህ። ይህንን ከመናገር ውጭ እኔ ሌላ የምናገረው ነገር የለኝ። አሁንም እንደ እግዚአብሔር ፈቃድ እናገራለሁ። ሰምታችሁ ዳኑበት፣ እኔም ልዳንበት፣ አይሻልም? እኔ ስለተናገርኩ ብቻ አይደለም አምኜ ስድንበት እናንተም ደግሞ አምናችሁ አይደለም። ጸበሉ ይሄ ይሄ በእግራችን የምንረግጠው አፈር እኮ መድኀኒት ይሆናል። አይሆንም። አይሆንም። ይሄ በእግራችን ልባችንን በእምነት ካጸናነው ነው ይሆናል ብለን እንደ እግዚአብሔር ፈቃድ ምላችሁ። እንደ ማን ፈቃድ? እሱ ካልፈቀደ ደግሞ ሚሆን ነገር የለም። በጭንጫ ላይ የተዘረውም ደግሞ ዝናብ በዘነበ ጊዜ ወዲያውኑ ይበቅላል ፀሐይ በወጣ ጊዜ ግን ይጠወልጋል ስለማይኖር ይደርቃል አለ የምሳሌ ምሳሌ ለማን ነው ለኔና ለእናንተ ነው የእምነት ስር እንዲኖረን ጽናት እንዲኖረን ፀሐዩ መከራው ስቃዩ ሲበዛብን እምነታችንን እንዳንክድ አጽንተን እንድንይዝ ምሳሌ ነው ስር የለውም ይደርቃል ይሄ ደግሞ ለምሳሌ ስንታመም ረዚህ ቦታ እጅ ያለው አልዳምኩም ብለን እንመረር እንችላለን። አይደለም እንዴ እ በተለያየ መልኩ በስጋችን ላይ በደካማ ስጋ በሚመጣው መከራ ሁሉ ተጨንቀን ተማረን ከእምነታችን ወይም ደግሞ ከቃሉ ፈቀቅ እንዳንል በምን ምሳሌ አስተማረን? ጭንጫ ላይ በተዘራ ዝናብ ሲዘንብ ወዲያውኑ በሚበቅል ፀሐይ ሲወጣ ግን በሚጠወልግ መስሎ አስተማረ። ልዑል እግዚአብሔር በቅዱስ ቃሉ ያጽናል። አሜን በሉ ወላርት አምላክ በአማላጅነቷ ትጠብቀን። ወደዚህ መስመር ያስገባች ድንግል ማርያም ናት። እኒያደለው መጨረሻችን ታሳምርልን። አዎ በእሾ መካከል የተዘረው ይላል። በእሾ መካከል የወደቀው በእሾ መካከል የወደቀው ዘር ደግሞ እሾህም ወጣና እናነቀው ይላል። ይህን ደግሞ በምንመስለውነ ያስተማረን እውነት ነው። የዚህ ዓለም ሐሳብና ብልጽግና መታለል ምቾት ቃሉን ያንቃል ይላል። ምንን ያንቃል? ምንን ያንቃል? ፍሬም እንዳያፈራ ያደርገዋል። እኔና እናንተ በዚህ ዓለም ላይ አንድ ድርጅት ያለው ሁለት እንዲኖረው ይፈልጋል። አንድ ደግሞ ፋብሪካ ያለው ሁለት እንዲኖረው ይፈልጋል። በዚህ ምክንያት አው ለፍሬ እንዳይበቃ ያደርገዋል ነው የሚለው የእግዚአብሔር ቃል። ይህን ዓለም በምን መሰለው? በእሾህ በእሾህ ግን እውነትን ለመናገር ከዚህ ከቃሉ ይልቅ ይህን ዓለም ነው ሀብትን አይደል? ምን ወደው አይደለም እንዴ? ግን ኢየሱስ ክርስቶስ ግን እንደሾ ነው እሾ መካከል የወደቀች ዘር ማፍራት እንደምትችል እሾም ደግሞ እንደሚያንቃት ሁሉ የዚህን ዓለም ሐሳብና ምቾት መታለል እንደዚህ የቆጠረብን። እስቲ እግዚአብሔር ለሁላችን ልቦና ይስጣል። በእሾ መካከል የተዘራው ይኸው ለፍሬ አልበቃም ማለት ነው። እኔና እናንተም ደግሞ ሁሉን ነገር እግዚአብሔርን አስቀድመን ቃሉን ሰምተን አምነንበት። ማመን ማለት እኮ ሰምቶ መታዘዝን። ክርስቶስ ምንድን ነው ያላቸው ለሐዋርያቱ? ለመሰማይ ክሙን ዘንተ ትእዛዝ አዘን መልኩን በረከተላል። እኔ የምላችን ብትሰሙ ብትታዘዙን፣ የጨመረበት ምንጨመረበት ብትታዘዙ። ለምሳሌ እኔን ብትጠይቁን፣ ቃሉን ታምንበታለህ ልትል ትችላላችሁ። አምንበታለሁ እላለሁ። ካልታዘዝኩስ? እናንተ ለጠየቃችሁ እችላለሁ እናምንበታል እንላል። ካልታዘዛችሁስ ካልታዘዛችሁስ ተግባሩ ምንድነው? መታዘዝ ነው አይደለም? ለመሰማይ ጊዜ ዘዝክም አዘንምለክም በረከት እኔ ምላችሁን ብትታዘዙ በረከትን ከሰማይ አዘን ምላችኋለን የሚለው እሺ ብትል ብትታዘዙ ግን፣ እውነትን ለመናገር ዓለም እንደምታዩት ነገ ከመቃብር ላይወጣ ከሞት ለሃያመልጥ የሚታዘዘው ለጊዜው ነገር ነው። ሩጫ እ እግዚአብሔር ልላችን ማስተዋሉን ይስጠ አሚን። በመልካም መሬት ላይ የወደቀው ደግሞ በመልካም ማእሳ ላይ ማለት ነው። አንዱ መቶ፣ አንዱ ስ አንዱ ሰላሳ ፍሬ ይሰጥ ላል። በምን ላይ የወደቀው በመልካም መሬት ላይ በምንላይ የወደቀው በመልካም ማእሳ ላይ የወደቀው አንዱ መቶ፣ አንዱ ስልሳ አንዱ ሰላሳ ፍሬ ሰጠ ይላል። ይህ ምሳሌ ነው። እህሉ ስለማ በመልካም ማሳ ላይ ያነ መልካም ዘር ወድቆ ስለማፍራቱ ብቻ አይደለም ምሳሌ ነው። የእናት ይልሽ እኔና እናንተ ማለት ነው። ቃሉ ሲነገረን በጆሯችን ሰምተን በልባችን አስተውለን መቶ ሰላሳ 60 ፍሬ እንድናፈራ ዘራዩ ሰካህኑት ይላል። ወገራይቱኝ አለሙት ይላል አዎ። ዘሪው ካህን ነው። እርሻው ደግሞ ዓለም ነው። መጨረሻ ደግሞ አጫጆቹ መላእክት ናቸው የሚሆኑት። ማነው የሚሆኑት? መላእክት ናቸው የሚሆኑት። ስለዚህ ማስተዋሉን ይስጠን። እውነት እላቸዋለሁኝ በዛ ቢባል ሰባ ወይም ሰማንያ ዓመት ነው የምንቆይው። ከዚያ በኋላ አረጠሁ። ቤት አለኝ። ጥሩ መኪና አለችኝ። እ ከተወሰነበት ስድስት ፎቆች የገነባኋቸው አሉኝ እስከ ስድስት ከዚያም በላይ ያላቸው ሊኖር ይችላል። በአዲስ አበባ ማውቃቸውም አሉ ያላቸው አሉ። ግን አፈር መሆናቸውን ደግሞ እርስተውታል። ምን ምን መሆናቸውን አረ እከሌ እኮ ገንዘቡ እንደ አፈር ነው ይላሉ። ግን አፈር መሆኑን ደግሞ እርስተውታል። ወገኖች እስቲ እግዚአብሔር ለሁላችን ልቦና አይስጠን። ፈለገ ሐዋርያትን ፈለገ ነቢያትን ፈለገ ጻርቃርን ተከትለን ሐጸበሉ መጥተን ደግሞ ጠጥተን ድነን እስቲ አማኖልን ለማመስገን ይፍቀድልን። ዋናው ድኖ መህር ነው። መምጣት ሌላ ነው፣ መዳን ሌላ ነው። እንድናለን ብላችሁ አምናችሁ እንድትመጡ መድኃኔዓለም ይርዳችሁ። እስቲ ከጋ መንግስተ ሰማያት በሎ መቼም ነገር ማጥናት እንጂ መጽሐፍ ቅዱስ ማ ተራት ሆኖ ነው የቀረ ነገር የሚያጠነው እንደ ሰማይ ከዋክብት ተቆጥሮ አያልቅም። መንግስተ ሰማያት ሰው ወስዶ በእርሻው የዘራትን መልካም ዘር ትመስላለች። ከዚሁ ጭን ያነብላቸዋለሁ። ሰዎቹ ሲተኙ ግን ጠላት መጣና በእርሻው መካከል እንክርዳዱ ዘርቶ ሄደ። ሎሌዎቹም ጌታ ሆይ በእርሻህ ላይ መልካም ዘር ዘርተህ አልነበረምን? እንክርዳዱ ከወዴት ተገኘ? ከየት መጣ? ብለው ጠየቁት። ይህንማ ጠላት ዲያብሎስ አደረግ። ስለዚህ አስቀድመን እንክርዳዱን ብለቅመው ብንለቅመው ትወዳለህን አሉት። አይደለም፣ እስከ መከር ጊዜ አብረው ይቆዩ አብረው ይደጉ። በመከር ጊዜ አጫጆችን አስቀድማችሁ እንክርዳዱን ልቀሙ፣ ወደ እሳት እንዲጣል በየነዶ እሰሩ፣ ስንዴን ግን ወደ ጎተራዊ ክተት አለዋል። አሁንም ጠላታችን ዲያቢሎስ መልካም ዘር እንዳንሆን በጣም እየተፈታተነን ነው። እውነት እላችኋለሁ ነገ ሁሉ ሲቀር ይቀራል። እድርተኛው ተሰብስቦ ቢያለቅስም መመልስ አይችልም። እጁን ታጥቦ በልቶ ወዲያው ነው የሚረሳን። አይደለም እንዴ የማይረሳን ማን ነው? ስለዚህ ይህን ቃል ሰምተን መልካም ዘር እንሆን፣ መልካም ዘር እንሆን፣ ጥሩ ሰዎች እንሆን፣ መልካም ሰዎች እንሆን። ቃሉን እንመንበት። በአንዳንድ ቦታ እኮ ስናስተምር ጸበረረጭትን አጋንን ሲጮቻ ነው ህዝብ የሚሰበሰብ። ይህን እንግዲህ ምልክት ፈለጋ ነው ተመለከቱ። አዲሱ ሚካኤልም ሴሚሲም ወፋ ገብርኤል ያላስተማረን በቤተ ክርስቲያን የለ። መከራውንም እየቻልን ምልክት ፈላጊ አትሆኑ። እግዚአብሔር ከእናንተ ጋር ሆኖ ምልክት እንዲሰጣችሁ ጸልዩ ይሻላል። አይሻለም? ኒቆዲሞስ ምን አለ? ሰው ሰው ሁሉ ከእግዚአብሔር ጋር ካልሆነ ምልክትን ሊያይ አይችልም። እግዚአብሔር ከእሱ ጋር ካልሆነ እግዚአብሔር ማንም ሰው በሉ እግዚአብሔር በሉ ከእሱ ጋር ካልሆነ ምልክትን ሊያይ አይችልም። ማን ከእኛ ጋር ካልሆነ አማኑኤል ከእኛ ጋር ይሁን። አሜን። አዎ ስንዴን ወደ ጎተራው እከታለሁ ወደ እሰሩ እላለሁ ወደ እሳት ጣል እላለሁ ብላለች። ይሄ ቃል ደግሞ ጎተራ የተባለች መንግሥተ ሰማያት ናት። ማናት አርቃን ሰተት ትብለው ወደ መንግስተ ስማት ይገባሉ በዚያ ይሰበሰባሉ። ሀጣን ግን ይሄው ምሳሌው ምሳሌያቸው እንክርዳድ ነው በእሳት ይቃጠላሉ ነው ያለ ለነሱ ሞት ያብቃል ብረት ከዝገት ሰው ከስህተት አይነፃም ይነፃል። አሁን ማን ነው ከዚህ ኃጢአት ያልሰራ እጃችሁን አውጡ ብዬ ብል አንድ ሰው አይገኝም እውነት እላቸዋለሁ እግዚአብሔር ሁላችንም ልቦና ይስጠን ከዚህ ቀጥሎ ደግሞ እንዲህ አለ። መንግስተ ሰማያት እንዳይበዛባቸው አጠብቅ ከሁሉም አይነት የምትሰበስብ መርከብን ወይም ደግሞ ታንኳን ትመስላለች አለ። እስቲ ከኔ ጋር በሉ መንግስተ ሰማያት በሉ። ከሁሉም አይነት የምትሰበስብ የምታከማች ታንኳን ወይም መርከብን ትመስላለች። ከሰበሰቡ በኋላ ክፉን ወደ ውጭ ጣሉት፣ መልካሙን ወደ ውስጥ አከማቹት ይላል። ምሳሌ ይሁን ለኛን ምሳሌ በዘር ምሳሌ አስተማረን። ጭንጫ እንትን መንገድ ላይ በወደቀ ዘር ምሳሌ ጭንጫ ላይ በተዘራ ከዚያ ደግሞ እሾ ላይ በበቀለ ዘር ከዚያ ደግሞ መልካም አረ፣ ልቦና ይስጠን። ይሄ በክፉ መንፈስ የደነዘዘው ልባችንን እግዚአብሔር እሱ ያስተካክልልን። መልካሙን ወደ ውስጥ አከማችሁት፣ ክፉን ግን ወደ ውጭ ጣሉት ይላል። የምንድን ነው ወደ መንግስተ ሰማያት መግባት የምንችለው? ወደ ውጭ እንዳንጣልም ደግሞ የሚጠብቀን የእግዚአብሔር ቃል። የማን ቃል ነው? ለቃሉ እንታዘዝ ነው። አዎ፣ መልካሙን ወደ ውስጥ አከማችሁት የሚለው እኮ መልካም ስለሆነ ነው። ምን ስለሆነ ነው? ምን ስለሆነ ነው? መልካም ስለሆነ ነው። ክፉማ ቢሆን ወደ ውጭ አብሮ ይጣል ነበር። ክፉ ክፉን መርጠው ወደ ውጭ ጣሉ ይላል ሃይማኖታችን የናቴ ልጅ መልካም ነች እንጠቀምባት እንድንጠቀምባት ደግሞ አማኑኤል ይርዳን አሜን ከዚያ ስለ መላእክት የመጨረሻውን ልናገርና እስከ ላይ ደግሞ ለመጨረስ በርከት ያለ ስለሆነ ጊዜ አላቃጥልም የሰው ልጅ በሉ የሰው ልጅ በሉ መላእክቱን ይልካል በመንግስቱም እንቅፋትና አመጽ የሚያደርጉትን ሁሉ ወደ እቶነ እሳት እየለቀሙ ይጥሏቸዋል። እስቲ መላእክት አይደለም ማማለድ ይፈርዳሉ። ልብ በሉ እንግዲህ እየለቀሙ በክርስቶስ መንግስት እንቅፋት የሚሆኑትን መሰናክል የሚሆኑትን እየለቀሙ ወደ እሳት መጣል ማለት መፍረድ ነው ማማለድ ነው። መልሱልኝ እንጂ ስለ ሃይማኖት ጠንካራውን ምን ማለት ነው? ይህን ያደረገ እግዚአብሔር ነው፣ እኔ አይደለሁም፣ እናንተ አይደላችሁ። አንዳንድ ሰዎች ሲላኩ ነው የሚለዋሉ፣ ስም አልጠቅስም። የማቴዎስ ምዕራፍ አንድ ላይ መልአኩ ለዮሴፍ በህልም የተገለጸለት ተልኮ ነው እንዴ እ ተልኮ ነው የሚለው፣ ተገለጸለት ነው የሚለው ሲያበስራት ተልእኮ መጣ ይላል። ይህን ምናገራለሁ መላክም መታዘዝም አይደለም። እነሱን የፈጠረልን ያዘጋጀልን በዲያብሎስ ላይ እንዲፈርዱ ነው። በማን ላይ? በማን ላይ? አዎ በመጨረሻው ስል መላእክቱን ይልካል በመንግስቱም እንቅፋትና አመጽን የሚያደርጉትን ሁሉ እየለቀሙ ወደ እቶነ እሳት ይጥሏቸዋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። ጻድቃን ግን በአባታቸው መንግስት ይሄ ቃል በጣም ውስጤን ስለሚያስደስተኝ አብራቸው ል ጻድቃን ግን በአባታቸው መንግስት እንደ ፀሐይ ይበራሉ። እንደምን ይበራሉ? እስቲ እንደ ፀሐይ የሚያበራ ብርሃን ሰጥቶ ለመንግስቱ ያብቃ። እውነት እላቸዋለሁ እኔ ራሴን ጻድቅ ለማድረግ ሳይሆን በኢትዮጵያ ተንከራትቻለሁ። መንከራተት ብቻ ሳይሆን እኔ ባልናገር አባቴን ናገሩ። ያሳለፍነው መከራ ምን ብዬ ልናገር፣ እግዚአብሔር ይቁጠረው። ማን ይቁጠረው? እሱ ነው የሚያውቀው። ስለዚህ ለእምነታችሁ ጠንካራ ሆኑ። እንደ ጻድቃን ከፀሐይ ሰባት እጅ እያበራችሁ መንግስተ ሰማያትን እንድትረከቡ መንግስቱን እንድትወርሱ። ያለዚያ ግን ጧት መጣ ቀን መጣ ማታ መጣ አታውቁምና ተዘጋጅታችሁ ጠብቁ ነው የሚለው። ጧት ማለት በህፃንነት ቀን ማለት በወጣትነት ማታ ደግሞ እድሜያችን ከገፋ በኋላ ይምጣ አይምጣ አናውቅም። እናውቃለን እንዲህ ስመ እየአምር ሰብ ዘይመጽ በላይ ሊሆን ሰው በላዩ የሚመጣበትን አውቅምና ያውቃል እንዲህ አያውቅም ወገኖች ማንም የሚያውቅ የለም። የሚያውቅ እርሱ ብቻ ነው። ማንም ሰው የሚሞትብን ባውቅ ቢያውቅ ኑሮ እንኳን እሞታለሁ ብሎ ወይም ሮጦ ሊያመልጥ ይችላል፣ ወይም ደግሞ የሆነ መፍትሄ ሊፈልግ ይችላል። መፍትሄውን የሚፈልገው ግን እግዚአብሔር ብቻ ነው። እግዚአብሔር ከሁላችን ጋር ይሁን። ዝም ብለን ደረቅ ዝናብ እንደሌለው ደመና መገፋት የለብንም። በተራራ ላይ ዝም ብሎ ደረቅ ጉም ይባል ነገር አለ። ገሰጸን ብላችሁ እንዳትቆጡኝ እንጂ ብዙዎች እናስተምራለን እያሉ መጽሐፍ ቅዱስ አያጠኑ? ተረት ተረት ያወራል። እነ ጴጥሮስም እኮ ከጴጥሮስ እኮ ክብር የምንፈልገው ከዮሐንስ እንደው በመንፈስ ቅዱስ ተገልጾላቸው፣ በምን ተገልጾላቸው? መንፈስ ቅዱስ አግዟቸው ነው። እኛ እንኳን የነሱን ቅዱስ ቃሉን እንኳን ለመማርም ለማስተማር፣ ይሄው ሰይጣን ልባችን ዘግቶታልና አማኑኤል ይክፈትልን። አሜን አሜን። ስለዚህ መላእክት ይፈርዳሉ። እስቲ ከእኔ ጋር መላእክት በሉ መላእክት ይፈርዳሉ። ምን ይላሉ? ለእግዚአብሔር ባሉ ለአማኑኤል የማይታዘዙትን እንቅፋት የሚሆኑትን ሁሉ ወደ እሳት እየለቀሙ መጣል ይችላሉ። ማን ስለፈቀደ? ማን ስለፈቀደ? መዳን ያለው ለሁላችን ይፍቀድልን። ደግሞ አንት መናገር የምፈልገው የማቴዎስ ወንጌል ምዕራፍ አስር ቁጥር አርባ ላይ እስቲ ከእኔ ጋር ነቢይን በሎ አግዝ። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ይወስዳል። እውነት ጻድቁን በሎ በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል። እውነት እላችኋለሁ ከነዚህ ድምፅ የለም። ከነዚህ ካነሱት በደቀ መዝሙር የስም ቀዝቃዛ ጽዋ ውሃ ብቻ ያጠጣ ዋጋው አይጠፋበትም። ማን ያለው? ማን ያለው? ማን ያለው? ይሄው እንግዲህ ራሱ ነው ያለ። ልብ በሉ እንግዲህ፣ አስተውሉ ይህንን ቃል ያለ እራሱ ነው። እንጀራ የሰጣላለም ወይም ሌላ ከበድ ያለ ነገር አላዘዘንም። መቼም ቀዝቃዛ ጽዋ ውሃ ብቻ ለመስጠት የሚያጣ ክርስቲያን ያለ አይመስለኝም። ሁሉም መስጠት ይችላል። አይችልም። በደቀ መዝሙር ስም ነው ያለ። ወይም በጴጥሮስ ወይም በዮሐንስ ወይም በፊልጶስ ወይም በበርተሎሜዎስ ስም ቀዝቃዛ ጽዋ ውሃ ብቻ ያጠጣ ዋጋው አይጠፋበትም ብሎ ተናግሯል። ከዚያ ስም አልጠቅስም፣ አይመለከተኝም። ብሔረ ጽጌ ማርያም አስተምሬ ስመለስ መንገድ ላይ ያገኝ አንዱ ሐላፊው ሐላፊው፣ ልበል ላነጋግር። እሺ፣ እንነጋገር እንነጋገር፣ መልካም፣ እሺ። ከእናንተ በኢየሱስም ብቻ ነው ለተራበም እናበለው፣ ለተጠማም እናጠጣው፣ ለታረዘም እናለብሰው ትላላችሁ። ነገር ግን እራሱ ክርስቶስ ኢየሱስ ያለውን ትቀበል እንደሆነ ታምነው እንነጋገር ንነጋገር ብዬ ስለው፣ እንዴት የት ላይ ነው ያለል? ይሄው በደቀ መዝሙር የስም ቀዝቃዛ ጽዋ ብቻ ስጡ ብሎ ክርስቶስ አዘዋል። ይሄን ታምናል ስለው እሺ አምናለሁ አለ አንድ ሶስት አራት ጋር በዚህ ተስማምተን። በታል እየሰማችሁ እየስማችሁ ነው ያመጽዋሉ። ደግሞ በኢየሱስም ብቻ ነው የሚለዋሉ። ልቦናችን ይመለስ፣ አሜን በሉ። እውነት ነው የምነግራችሁ፣ እውነት የእግዚአብሔር ቃል ነው። እውነት የማን ቃል ነው? አሁን እናንተ እኮ ቤተ ክርስቲያን ስትሄዱ ምንም አይን ለሌለው እግር ለሌለው ተስፋ ለቆረጠ ካላችሁ የምታካፍሉ እኮ ማን አዟችሁ ነው? ማን አዟችሁ ነው? አማኑኤል አዟችሁ ነው። ለአማኑኤል ለመታዘዝ እንጂ ለሌላ ነገር አይደለም። ኦርቶዶክስ ነኝ፣ ወርቶም ተከታይ ነኝ አንተ። ይሄ እስከ እድሜ ልክ የሚያስማማ ነገር አይደለም። ክርስቶስ ያዘዘውን አልታዘዝም፣ ክርስቶስን ወዳለው፣ ይሄ ሌላ ጉዳይ ነው። ምንም እስከ እድሜ ልክ የሚያስማማ ጉዳይ አይደለም። ተመለስ ብዬ ዝም እየሄድኩኝ ፍቅሩን ያንጣልን ፍቅር አይሻልም? እስቲ አማኑኤል በሉ። ፍቅር ነው በሁላችን ልብ የአማኑኤል ፍቅር ካለ የናት ይልሽ ምንም መከፋፈል የለም። እግዚአብሔር አንድ ያድርገን። አሜን አትሉም? አዎ። ስለዚህ ቃላት አበዛውባችሁ የያዕቆብ አንድ ምዕራፍ ሁለት ላይ ምንድነው የሚለው? ሰሚዎች ብቻ አትሆኑ ሰምታችሁ የምታደርጉ ስለሚል ቃሉ። እኔም ተናጋሪ ብቻ ሁኜ ለፍላፊ እንዳልቀር እንጂ ከእናንተ ብዬ እንጂ ከእናንተ የበለጠ እውቀት የለኝም። ሰሚዎች ብቻ አትሁኑ፣ ሰምታችሁ የምታደርጉ የምትታዘዙ ሁኑ እንጂ የእናቴ ልጅ ሰምቶ መታዘዝ ማድረግ ነው። እኔ ራሴን ጻል ለማድረግ ሳይሆን ለብዙ ለታመሙት እህቶቼ የደከሙት ድካም አማኑ ሊያውቃ ምክንያቱም ዓለም ታልፋለች። አታልፍም እንዴ? አታልፍም እንዴ? ዓለማት ዓለሙን ያላፊ ንብረቱን ያላፊ እስመ ኩሉ አላፊ ይሁት ዓለም ታልፋለች። ንብረትም ያልፋል፣ ሀብትም ያልፋል፣ ውበትም ያልፋል። አሁን የተሸከምነው ውበታችን ወደ አፈርነት የሚቀየርበት ጊዜ ይመጣል። ያ ሳይሆን ወገኖች፣ እንደው አደራ የምላችሁ በአማኑኤል በእመቤት ስም እያንዳንዳችሁ ከሰዎች ጋር ሰላምና ፍቅር ሆናችሁ ነው። እሺ፣ ብትበደም ተውት። እኔ አሁን ብዙ ፈተና አሳልፌያለሁ ክሬ መበጠስ አለብኝ እንዴ አለብኝ እንዴ እንዴ? እግዚአብሔር እኮ አልበደለኝም ሰይጣን በሰው ተመስሎ ቢፈትነኝ ያንን በትዕግስት በጸሎት እየታገልኩኝ እችን ቀሪ እድሜን መግፋት እንጂ ቂም በቀል ቋጥሬ በልቤ ቤተክርስቲያን መምጣት የለብኝም ምክንያቱም ዘያነ ብር ቂም ውስተ ልቡ ቡ እክ ጸሎት ይላል። እስኪ ከእኔ ጋር በሉ፣ ከልቡ በሉ። ከልቡ ቂም በቀልን አስቀምጦ የሚጸልይ ሰው ጸሎቱ ተቀባይነት የላትም። ይሄን ተማሩ አስተምሩ። ሰው ሲጣላ ዝም ከማለት ቂም ይዘህ ብትጸልይ ተቀባይነት አይኖረውም። እባክህ ታረቅ በሉት። እኛ እኮ በሆድ ብቻ የምንኖር ሰዎች አይደለም ወዳችን እየሞላን ዕድሜያችን የምንገፋ ሰዎች አይደለም። በእግዚአብሔር ቃል ጭምር በማን ቃል ጭምር። ይህን ያህል ጾም ጾመን ትንሳኤን የፈታ ነው እኮ ለጽድቅ ለነፍሳችን ዋጋ እንጂ ዝም ብሎ ወበከንቱ አይደለም። እውነትን ለመናገር ዛንብ ሪቅ መውስተልቡ ግፍ ጸሎቱ ከልቡ ቂም በቀልን አስቀምጦ የሚጸልይ ሰው ጸሎት ተቀባይነት የለውም ስለተባለ፣ እያንዳንዳችን ቂም በቀልን ከልባችን ያለውን ቆሻሻ አውጥተን ብንመጣ ቅዱስ የሆነ መንፈስ ከኛ ጋር ይሆናል። ሰማያዊ ሀብት ይሰጠናል። እንደ ድንግል ማርያም ተው ምረት ለሚካኤል ወሐብተ ሰማያት ለማርያም ድንግል ምረት ለሚካኤል ምረት ማድረግ ለሚካኤል ተሰጠው፣ ወሐብተ ሰማያት ለማርያም የሰማያት ሀብት ለድንግል ማርያም ተሰጣት። ለማን ተሰጣት? እኛም ደግሞ አካሄዳችንን ካስተካከለ ይሰጠናል። አትጠራጠሩ። ያለዚያ ግን ጨጓራችን ሲያምን እንኳን ጸበል መጠጥተን መዳን ተስኖናል። እግዚአብሔር መፍትሄ ይሆን ያምጣልን። አዎ፣ እና አበዛሁኝ ቅርታ፣ አደራ፣ መጽሐፍ ቅዱስ አጥኑ። መጽሐፍ ቅዱስ ትራስ አይሆን። ሰይጣን ዲያብሎስ በእምነታችን እየተፈታተነን ነው፣ ታውቃላችሁ። ያን ደግሞ ማሸነፍ የምንችለው የዲያብሎስን ቀንድ መስበር የምንችለው በእግዚአብሔር ቃል ነው። ቃለ እግዚአብሔር ይመትር ነደሳት። የእግዚአብሔር ቃል የእሳትን ኃይል ይቆራረጣል አይቆራረጥም የእግዚአብሔር ቃል አምነንበት ከኖርንበት የሰዓትን ኃይል ይቆራረጣል። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር።